ዛሬ እንግዲህ የአበበ ደንበሳ ልጅ ዝና በሞገስ ተዋረደ። ሞገስ ዛሬ እንግዲህ ወንድ ወጥቶት የታባክ በማለትም ዝናን አጉል ቦታ ላይ ደረቱን በሽጉጥ አደባለቀው። ሌላው ነገር አሁን ላይ ዝና ማነክቶኝ የሚለው አሁን ዛሬ ተሸንፏል። ሲቀጥል ደግሞ ሉላ በጣም እየተጨናነቀች ነበረ። እባኮን ሞገስ ተመለስ ወደ ቤት እያለችም ነበር። እሱም መጣው በማለት ነገር ግን መንገድ ላይ በጣም አስቸጋሪ ሁኔታ ነበረ። መሐሊትና እንዲሁም ዝና እየተከታተሉት በስተ መጨረሻ ሞገስ ቢሸውዳቸውም ግን ተከትለው ደግሞ ደረሱበት። ይህንን በቅርብ ርቀት ያስተዋለችው ዳጣ ሞገሴን ገደለው ስትል ሞገሴ ግን ዝናን ደረቱ ላይ ተኩሶ ሲዘርረው ደንግጣ ቀረች። በቃ ሞገሴ ጀግንነት ይፋ ቢዋጣም ግን ደግሞ ከአሁኑ በእስር ቤት መሰቃየቱ ነው በማለትም ተጨናነቀች። ቅድስት ተሳ ቅድስት እንግዲህ አልጋን ጥፊሌ ተብላ ከኋላ መቶች ሀብ ሲያረጋት ብሩኬ በደስታ ተዋጠች። ከዛም የአልጋ ላይ ላይፋቸውን እንዳይሆን አድርገው ከቀጩ በኋላ ቅድስቴ ስለ ብሩኬ ማሰብ ጀመረች በቃ እሱም የሚወደኝ ነበር ማለት ነው። እስከ ዛሬ የተሳስቻለሁ እህ ያለችም እንግዲህ በደስታ ተውጣለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናቸው ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ቅድስት እንግዲህ በደስታ እየፈነጠዘች ትገኛለች። ከመኝታ ቤት ሳሎን የምትሆነው ግራ ገብቷታል። ቅድስት ብሩኬን ለማስመጥ ወይም ደግሞ ብሩኬን እንድነቃ በማለትም ባላገባ ነው እያለች ስታስጨ ንቀው ነበር። እሱም የተሰማው ስሜት በጣም ከባድ ነበረ። የምትወጁ ሰው ማን ነው ሲላትም፣ ወይም ደግሞ ያንን የምታገቢው የምትወጁውን ሰው ነው የምታገቢው ሲላትም እሱ እንዴት ታላውቀኝ እንዴት አገባዋለሁ? በእኔ ፍላጎት ብቻ ሊሆን አይችልም፣ በማለትም ግራ ተጋብታ ነገረችው። እሱም ግራ ተጋባ። አሁን ላይ ቅድስትን አሳልፎ መስጠት እንደሌለበትም ሲያምን እንግዲህ ያልጋ ላይ ጨዋታቸውን ከጨረሱ በኋላ ወደ ትክክለኛው የትዳር መስመር መሄድ አለብን እያለች ትገኛለች ቅድስት። ሞገስ እንግዲህ ምንድን ነው ያጋጠመው? ሞገስ ዛሬ በጣም በሚከብድና በሚያሳዝን ሁኔታ ዝናን አጉል ቦታ መቶ ደም በደም አድርጎታል። ሌላው ፈልጎ አልነበረም፣ ግን ደግሞ ዝና ጀግንነቴ ከዓለም በላይ ነው በማለትም መቆሚያ መቀመጫ አሳያ አሳጣቸው። ስለዚህ ሞገስ ከመሞት መግደል ይሻላል ለ ሉላ ስል መኖር አለብ በማለትም ዝናን አስቀደመው። ነገር ግን የሆነ ነገር እንደሚፈጠር ስለምታቅም ስለ ውስጧን ስለተሰማት ሉላ በጣም እየተጨናነቀች ነበረ። ሞገስ ዝናን ከዚህ በኋላ አልፈራህም፣ ምንም ቢሆን ምንም እተኩሰዋለሁ ሲልም፣ ተኩስ ተኩስ! ወይስ የያዝከው ሽጉጥ ፕላስቲክ ነው ሲለውም ሞገስም እሱን እረ ግንባርህን ስተረትልልህ ያን ጊዜ ትረዳለህ አለ። ከዛም በቃ እረ እባክህ ሞገስ ይሞትብሃል፣ እባክህ እያለች መለመን ጀመረች። ቀጠለች እና ዝናንም ለመነችው እሱ እኮ ሽጉጥ ይዟል፣ እባክህን ይገልሃል፣ ስትልም ተኩስ በማለት ገፋፋው። ሞገስም የመጀመሪያ አማራጩ እንግዲህ ወዳም ወደህም ምሄር ሳይሆን እሱ ላይ መተኮስ ነበረ። በመጀመሪያ ቢያመልጠውም ሞገስና መሃሊት ተከታትለው ማን ዝናና መሃሊት ተከታትለው ሞገስን ስልክ በሚያወራበት ጊዜ ደረሱበት። ከዛም አሁን የነብሰ ደሙን አማራጭ ለውም ወስዶ ግንባሩን ብሎ መገላገል ነበር። ዝና ሞገስን እንደደረሰበት የኢቲኤም ብር የት ቦታ እንዳወጣ አካውንቱን ለሌላ ሰው ወይም ደግሞ ባንክ ቤት ለሚሰራ ሰው በመስጠት አሁን ላይ ሞገስን ተከታትሎ ደረሰበት። ሞገስ በሰዓቱ ዳጣን ለማግኘት ነበር የሄደው። ዳጣም እንግዲህ ሞገስን ለማግኘት እየሄደች እያለ አጅሬው ዝና እየተከታተላን ነበር። ዝናም ደውላ ዝናም እንደዚህ እየተከታተለኝ ነው ለማለት ዳጣ ደወለችለት ለሞገስ። እዩል በጣም እየተከታተለኝ ነው፣ የሰማይ ሰባሪ የሚያክል ሰውዬ አይቻለሁ አለችው። ከዛም እባክሽን ተጠንቀቂ ሲላትም እኔ እሱን በቃ አላውቅም፣ በጣም የሚያስፈራ ነው በማለትም እየሮጠች ወደ ሆነ ቦታ ተጠግታ መቆም ጀመረች። ወደዛ ልሄድ ወደዚህ እንዴት ይሻለኛል እያለችም እየተጨናነቀች ነበረ። ነገር ግን ተደናቅጣ በቆመችበትና እና ያን የሚከታተላትን ሰውዬ ባይን ቁራኛ እያየች ከኋላ አንድ ሰው መጥቶት ትከሻዋ መታ ሲያደርጋት ደንግጣ ቀረች በዛን አጋጣሚ በጣም ደንግጣ የነበረችዋ ዳጣ መድነው ስትል ሰውየው ምንነሻል አላት አንተ ራስህ ምንናል ምን እያረክ ነው አለችው ከዛ እሱም እንዴ በማለት በቃ ሽቶ ብላ አምልጣ እየሮጠች ሄደች። ቅድስት እንግዲህ አልጋ አንጥፊ ተብላ እያነጠፈች እያለ ብሩኬ ገብቶ ቸቦ አደረጋት ከኋላ። ከዛም ዘወር ብላ እንደ ጋሽ ይሄው አንጥፍ ያለው ይሄው ይሄው እያለች መቅነዝነዝ ጀመረች። ከዛም ከክላሱ ወጥታ ሶፋ ላይ በደስታ መንደፋደፍ ጀመረች። የምትሆነው ግራ ገባት። ለካ ጋሽ ይወደኛል ማለት ነው፣ እኔ ብቻ አይደለሁም ማለት ነው፣ እየደበቀ የነበረ ማለት ነው እያለችም በደስታ ከአንዱ ሶፋ አንዱ ሶፋ መፈራፈር ብትጀምርም በኋላም ብሩክ የመቶ ያለውን ሁኔታ ጠየቃት። አንቺ ቆይ እናቴ እየጨቀጨቀችኝ ነው ነይ ባላግቢ የሰው ቤት በቃሽ እያለችኝ ነው አለችው እና ከዚህ በኋላ ሰው ቤት በፍጹም አልገባም አለች። ማንገብ ያለሽ እናቴ ያው አላደለ እሺ አንጅስ ትፈልግ ያለሽ እናቴ ባትለኝም እውነት ለመናገር ይህን ነገር እፈልጋለሁ። ዘሬ መተክካት ማግባት አለብኝ አለችው። የምወደው ሰው አለ ብለሽ ነበር ከዚህ በፊት ሲላትም አዎ። እና እሱ ነው የምታገቢው። እሱ ካላወቀኝ እንዴት እኔ ብቻ ኮነኝ መወደው እንደምወደው አያቅም። ስለዚህ እንዴት የማላቀውን ሰው የማያቀኝን ሰው አገባለሁ ሀለችው ግራ ተጋባ። ከዛም ብሩኬና ቅድስት ተቀራርበው ቁጭ ባሉበት ሰዓት ዳጣ እየበረረች ዘው ብላ በሩን ከፈተች። ከዛም ቅድስት ከብሩኬ ራቅ ማለት ጀመረች። አ ምንድን ነው ሮይ ላይ መጣው እንዴ ሀለች አረ ችግር የለውም ነይ ነይ ምግብ ላንጣለሽ ሀለች ቅድስት የድንጋጤዋን ዳጣም ምግብ ነው? አረን ደንግጫለሁ፣ አይበላኝም ስትል በቃኔ ወደ ውስጥ ልግባ፣ ክችል ልሄድ ብላ ቅድስት እየሮጠች ሄደች። የድንጋጤዋን ብሩኬም ጥያቄውን ቀጠለ ማን ነው ያስደነገጠሽ ምንድነው ምንድን ነው ሲላት የሰማይ ስባሪ የሚያክል ሰውዬ እየተከታተለ ነበር እሱን ሳይ ደግሞ ስከታተል እያለ ከኋላ አንድ ድቃቂ ሰውዬ መቶ ስሬ ነካስ ያረገ ደንግጬ እየበረርኩ መጣ አለች ዝና ነው አላት ዝናማ ቢሆን አናቱን ብዬ ነው ምደፋው እኔ ኳላንስም አይ እውነት ነው አታልሹም እሱም፣ መፍራት የለብሽም አላት። ሌላው ከባዱ ነገር ምንድን ነው? አሁን ሉላ ሞገስ በመውጣቱ በጣም እየተጨናነቀች ትገኛለች። እናም ዝና እየተከታተለ ያለው ነገር በሙሉ ደርሶበታል። የት ቦታ እንዳሉ፣ የት ሰፈር እንዳሉ እንዲሁም ለዳጣ ደውሎ ሞገስ ደርሶብ ዝና ደርሶብናል እዩልሽ የት ቦታ እንዳለን። ስለዚህ ራስሽን ተጠንቀቂ። እንዴት እንደሆነ ባላውቅም እኔና ሉላ ያለንበትን ደርሶብናል በማለትም ነገራት። ይሄ መርስ አይዞ ሞጌ አለች ብሩክ ለሞገስ ደውሎ ዋክን ጓደኛ ይቅርበለኝ ሲለውም አጊችህ ቢያንስ አንድ ጊዜ ቅርታ እንድታረግል ይፈልጋለው አለው። አይ አይደል እኔ በቃ፣ አሁን ደሞ አሳልፌ ሉላ ልሰጣት በፍጹም በፍጹም ሞጊ አላደርገውም። አብሬ ከጎን ሁኔ መጋፈጥ ነው የምፈልገው ሲልም በስንት መከራ በቃሽ፣ ጓደኛ አይደለ እኔ ብቻ አይደለም መስዋዕትነት የከፈልኩት። ቤት ያለችው ሰራተኛ ቅድስትም ለምሳሌ ማሳከመ የበላ ድንግልና አልሸጥ ነበር። ከዛም ደግሞ በብዙ ነገር መሀሊትና ኢፍራታ ከሪፖርት ሊያስቀሩ ፎርጅት ወረቀት ይዘው መጥተው ነበር ዳጣ አናት ያስጣለችው ስለዚህ ለእሷም ይገባታል። ሲለውም ሁሉም ሰው ዋጋ ከፍሎልሃል ሲለው ምን በቃ እሺ፣ ቅርታ ያንተ ደግሞ የተለየ ነው አለ ብሩክ። ቢሆንም በቃ እሺ፣ ጓደኛ ችግር የለውም። አሁን አንድ ጋር መሆናችን ሳይሆን ተራርቀን ራሳችንን መጠበቅ ነው ያለብን፣ በማለትም እብሩኬ ላይ ዘግቶ እየሄደ ያለ መሀሊትና ዝና እንግዲህ እሱን በመከታተል አገኙት። በጣም ይገርማል ግን የዝና መጨረሻ ሆነ። ኢፍራታ መሀሊትን ብዙ ጊዜ እየመከረቻን ነበረ። ግን ደግሞ አንቺ ለኔ የሚያስብልኝ ሰው የለም በቃ አንጭ ንብላሽ የሚል ብቻ ነው ያለው አይደለም በማለትም መሀሊት ተናደደችባት። እውነታውን ነው የነገርኩሽ። ስለዚህ ተጠንቀቂ ዝና ሊከዳሽ ይችላል ሞገስን ካስወገደ በኋላ እሷናት በማለትም ቤቱን ወርስ ዘርፋለሁ በማለትም ወይም ሞገስን አጥፍታለይ በማለትም አንቺን እስር ቤት ከቶ እሱ የራሱን እቅድና ህይወት ይኖር ይሆናል አለቻት። በፍጹም አንቺ መጥፎ ነገር ነው የምታስተምሪው፣ የምታስቢውም። ሰውን አታምኒም። ዝናን በጣም ነው ማምነው፣ ከማንም ከምንም በላይ ዝና የተለየ ሰው ነው። በፍጹም አንዴ ቃል የገባውን አይመልስም አለቻት ከዛም ያርግልሽ እህቴ ግን እኔ የተሰማኝን የነገርኩሽ በማለትም ለኢፍራታ ለመሀሌት ነገረቻት መሀሌት ግን ዝናን የራሷ ለማድረግ በምትሞክርበት ሰዓት እየርሽበት ያለው አማራጭ ትክክል አይደለም ስለዚህ ሞገስንና ሉላን አገኘሁት ብለሽ ለዝናት ታውሪ ብላት ነበረ እንዴት አትንገሪ እያልሽ ነው? ስትላትም ይፍራት አዎ፣ ከነገርሽው እኮ ሉላን አገኘ ሞገስ፣ አንቺን ረሳሽ ማለት ነው። ስለዚህ ምን ጥያቄ አለው አለቻት። በቃ እሺ። ከዛ ወዳው ተደወለና፣ አይ ሞገስና ሉላ አይደሉም የተገኙ፣ ሰዎች ሌላ ናቸው፣ እነሱ መስለው ነበር የሚል ስልክ ተደወለላለ። መሀሊት መሀሊት፣ እንኳንም ለዝና ያልደወልኩለት ማትረባ በማለት ም ጮኸችበት ከዛም ምንድን ነው አለች ኤፍራታ ኤፍራታ ይህን ስትጠይቃት እንዴ የተገኙት ሰዎች እነሱ አይደሉም ሌላ ናቸው አለኝ እኮ ሳልዋረድ ይደፋይ ነበረ ዝና ሳልነግረው አለቻት አየሽ ለነገር አትቸኩዪ የምልሽ ለዚህ ነገር ነው እዋክሽን አለች ራስሽን መጠበቅ አለብሽ ስትላትም ከዛ ዝናና ጌታ እሷና እሱ መሄድ ጀመሩ። እሺ እዚህ ባናገኝስ? ትናንትናም ተቀምጠን ውለን ሳናገኘው ሄድን፣ አሁንም ደግሞ ላናገኘው እንችላለን፣ አለች መሀሌት። ዝም ብለሽ አትን ቦቅ ቦቂ ተናገርኩ። የምናገኘው እዚህ ነው። እኔ ኢቲኤም የሚወጣበትን ቦታ እዚህ እንደሆነ በደንብ ተነግሮኛል። ስለዚህ አትን ቦቅ ቦቂ እናገኘዋለን ሲላትና ሲቆጣት ዛሬ አንለቀውም አይደል አለች መሀሊት። መቼም አንለቀው መቼም ሲላትም ሲጠባበቁ ሞገስን አየችው። ው ው በማለትም ሞገስን ተከታትለው ሩጫ ጀመሩ። ሞገስ ሩጦ ሩጦ ግን ሊደርስበት ሲል ሽጉጡን አውጥቶ ወደኋላ በመዞርም እንግዲህ ዝና ላይ ማድረግ ያለበትን ነገር አደረገ። ሞገስ አሁን ቆራጥና ጀግና ሰው ሆኖ ቆርጦ ተነስቷል። ቻናሉን ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ተከታታዩ